ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? ወይኔ፣ እግዚአብሔር ይመስገን ደህና ነኝ። ሀረግ ድራማ ተልቋል። ቢኒ ገኒን ምን ልታደርጊ ነው በዚህ በጠዋት የተነሳሽው? ቆይ ዛሬም ወደዚያ ጉልት ልወጣ ነው ልትይኝ ባልሆነ ይላታ ለኝ ገኒ፣ ምን ችግር አለበት? ቢኒ ያሁን እኮ በጣም ተሽሎኛል። ደግሞ ልጄ ናፍቃኛለች ትለዋለች። ቢኒም እንግዲህ፣ ገኒዬ፣ እባክሽ እንተይ ለራስሽ ለምንድን ለይፍራታ የፍራታ እንደ ውልላትም እንደ ውልላት አለን አልነሽ አደለ እሷ ትመጣለች፣ ይላታል እንግኒም ይኸው፣ ሁል ጊዜ ትመጣለች ትመጣለች፣ ወሬ ብቻ ነው እስከ ዛሬ። እስኪ ዛሬ እንግዲህ ያደውልላትምም ትምጣ ትለዋለች። እንግዲህ ቢኒም ሲደውልላት፣ ስልኳ ዝግ ነበረ። በቃ ተኝታ ይሆናል፣ ስታዩ ትደውላለች። አንቺ ብቻ ተረጋጊ ሁሉም ነገር ይስተካከላል። የላታለኝ ገኒም እንግዲህ እሺ ብላ ቆይ፣ ማታ እንደዚያ ያም አምሽተህ የመጣኸው የት ነው? እኛማ ጠብቀን ጠብቀን ስትቀር ጊዜ ገብተን ተኛን ትለዋለች። ቢኒም ከዛ ከጽጋ ነበርኩኝ። ምንነውዳ እያልነገረሽም እንዴ? ስላት ገኒም ነግሮኛል፣ አየ ቢኒ፣ በእናንተ እልህ ልጅቷ አንድ ነገር ሆና ነበር ስትለው ቢኒም ረ በስመ አብ ፈጣሪ መስገን ከብ ከፈጣሪ እንግዲህ ከጉድ ነው ያወጣኝ እያላት ነበረ። ገኒም እሱን ነው ያልኩ፣ አንዳንዴ እንደዚህ ግትር መሆን አያስፈልግም፣ ነገሮች ሳይ ሳይባባሱ ተነጋግረው መፍታት ነው ጥሩ እያላችሁ ነበረ። እንግዲህ በዚህ እንዳለ አቤል ከነ ኤፎ ቤት እንግዲህ ነው ያለ። ሳሎን ሶፋ ላይ ተኝቶ ወፍት መጣና፣ ተነስ ቤት ላስተካክል ነው። በዛ ላይ ያፌት ወደ ስራ ሊሄድ ነው። አንተም ተነስተህ ወደምትሄድበት ሂድ ትለዋለች። አቤል፣ ልም ሰው መተኛት አይችልም? ቆይ ምን ማለትች ነው? አንቺ ሰው ከማናደር ውጭ ስራ የለሽም እንዴ? ትናንት ምን በየሽ ነበረ የት እንደሄድልሽ ነው የምፈልጊው። ይላታለኝ ላይ ኤፍራታ፣ ምን አቀልሃለ ወደ ነበርክበት ነው አስትለው አንተ ሰው ወደ ነበርክበት ነው አንተ ሰው ሳይፈልግ ሲቀር አታውቅም፣ አይገባህም እንዴት ስትለው አቤልም አንቺስ ደጋግመው የነገሩሽን አሰሚም የምልሽን አርፈሽ ብታደርጊ ይሻላል። ባልጠበቅሽው ሰዓት የሆነ ነገር ሊፈጠር ይችላል። የምልሽን ነገር አድርጊ ይላታለኝ። ከዛ እንግዲህ ፍራታን በጣም ትናደድና እውነት ትልሃለው፣ በራሴ እጅ ነው ሲጥ አድርጌ የምገልህ ትላለች። አቤልም አንቺ ሴትዮ አታስቂኝ፣ ደግሞ ዞር በይልኝ ከፊቴ። ርቦኛል ቁርስ ስሬቲን፣ ምግብሽ ባይጣፍጥም ለአጎቴ ይጣፍጣል፣ እጣት የሚያስቆረጥ ምግብ ነው ብዬ ነግረዋለሁ እያላት ነበረ። ከዛ እንግዲህ በዚህ ተናዳ እያለ እንግዲህ አፌት ይመጣል። ቤዛና እንግዲህ የቤዛ ጓደኛ ስፖርት እየሰሩ ያለ እንግዲህ ጓደኛውም፣ የጓደኛሽ ነገር ምን ደረሰ ቢዚ ሲላት፣ ቤዛውም እንግዲህ እስከ አሁን ምንም ያገኘሁት ነገር የለም፣ ዛሬም ድጋሚ ፖሊስ ጣቢያ ሄጄ እጠይቃለሁ፣ ምን እንደማደርግ ግራ ገብቶኛል ስትለው ከዛ እንግዲህ ጓደኛውም ሌላስ የነገረችሽ ነገር የለም ሲላተኝ ቤዛውም እንግዲህ ወደኋላ መለስ ብላ ስታስታውስ ክፍለ ሀገር ስልክ ተደውሎላት ለጓደኛዋ ለሔዋን አያቷ እንደ ታመሙ ክፍለ ሀገር እንደምትሄድ እንደ ነገረቻት ትዚህ ላታ ከዛ ሱን ስትነግረው እንግዲህ ጓደኛዋም ክፍለ ሀገር ሄደን ለምን አንፈልጋትም ሲላት፣ ቤዛን በሀሳቡ ተስማምታ በጣም ጥሩ ሀሳብ ነው። እኔ ምጄን አጣጥፌ ከምቀመጥ ግን ስራህን እንዴት ታደርጋለህ? በዚያ ላይ እናትህም ማትፈቅድልህ ምከው ስትለው እንግዲህ የቤዛ ጓደኛ እሱን ለሌተዩ ባይሆን አንቺ ቦታውን በደንብ አጣሪ፣ የሚያጋጥምን ነገር ስለማይታወቅ የሚያስፈልግሽን ነገር ያዥ ይላታለኝ። ከዛ ይሄ በዚህ እንዳለ እንግዲህ እና ያፌት ቁርስ እየበሉ ነው እንግዲህ ያፌት ኤፍራታ አቤል ቁርስ እየበሉ እንግዲህ አቤል ምግቡ፣ የጎቴ ሚስት ምግቡ በጣም ነው የሚጣፍጠው፣ እንዳንቺ ያለች ለኔ ቢሰጠኝ እያለ ነበረ። ከዛ ያፌት ምንድነው የምትቀባጥረው? አርፋ ይቀረበልን ብላ እና ወደ ምትሄድበት ሂዲ ለዋለኝ። እንግዲህ አቤል እንዴ ያጎቴ ሚስት አልነገርሽውም እንዴ? እሱን ሳታማክሪ ነው እንዴ ልብሴን ሰብስቤ እንድመጣ ያደረግሽ? ሲል እንግዲህ የፍራታ በጣም ተደነግጣለች። እንግዲህ ትንላትና ተነስታ ፎቅ ትሄዳለች። ያፌትም ምን ማለት ነው ልብሴን ሰብስቤ ማለት? አንተ የማትረባው ምንድን ምንድን ነው እቅድ ይለዋለኝ። አቤልም ራሳችሁ ጠርታችሁ እንዲህ አይከብ እንዲህ ማድረግ አይከብድም ይለዋለኝ። ያፊትም ፊትም እንዲሁም ሳስበው ሳስበው የኔ ንግስት የጠራችህ አይመስለኝም ይለዋለኝ። አቤልም ለምንድን ነው እንዲህ የምጠረጥረኝ? ፈልጌ የመጠች ቢሆንስ አንተ ከኛ ቤት ስትመጣ እኔና እናቴ እንከለክልሃለን እንዴ? ይለዋለኝ ያ ፊትም እንግዲህ በጣም ተናዶበታል። እንግዲህ አቤል ያፌትንም ኤፍራታንም ቅጥል እያደረገችው ነው ያለው። ያፌትም አንታፍክን አንታፍክን አትክፈት አፍክን፣ ስጋ አትቀበጣጠር። ሌላ ሰው ቢሆን ምንም አልልም ነበረ። አንተን በደንብ ጠንቅቅ ያቅሃለሁ። ትሰማኛለህ? ምን ለማድረግ እየሞከርህ ምናቅደህ እንዳለ ጠንቅቅ ያቅሃለሁ። የመኖ ወንበር ላይ ተቀምጠህ ከማን ጋር እንደምትነጋገር በደንብ ብታስብበት ጥሩ ነው። ይለዋለኝ። ከዛ እንግዲህ ናታንም ተናዶ ኤፍራታን ቶሎ ውጭ በላት መኪና ውስጥ እጠብቃታለሁ ብሎ እንግዲህ ወቶ ይሄዳለኝ መኪና ውስጥ ነው የምጠብቃት ይለዋል። ከዛ ብሄልም ይወጣ ይወጣጠርብኛል እንዲህ እያለ ቁጭ ብሎ ከዛ ያፌት ለመኪና ውስጥ ቁጭሎ ለሉሊት ስልክ ይደውልላት ና፣ እንዴት ነው ማት ኩሽን አጣራሽ ይላታል። ሉሊትም አለቃ ምንም ነገር አላገኘውም፣ እንግዲህ በሰማይ እየበረረ ካልሄደ ምንም አይነት መውጫ የለውም ይል ትለዋለች። ያፌትም ስትደናበር ያላየሽ ይሆናል፣ ግቢ ውስጥ ያለውን ነገር በቪዲዮ ቀርጸሽ ትልክልኛለች። እያንዳንዱ ነገር ክፍል ውስጥስ ምንም ነገር አላገኘሽም አሁኑኑ ማድረግ ያለብሽን ነገር አድርገሽ የሆነ ነገር ማየት እፈልጋለሁ ይላታለኝ ከዛ ስልኩን ይዘጋዋል እንግዲህ ሉሊትም ግቢውን ቪዲዮ ትቀርጽና እየቀረጻችሁ እያለ እንግዲህ ትመጣለች ቤዛ እሺ ወይዘሪት ቤዛ ስራ ስራውን ላይና ለናታን ስፖርቱን ደግሞ ላንቺ ትላታለች። እንግዲህ ቤዛም አንቺ ሴትዮ ነገር አትፈልጊ መንገድ ላይ ዘወር በይልኝ እንብላት። እንግዲህ ከፍ ትላት ወደ ውስጥ ትሄዳለች። ያ ፌትን መኪና ውስጥ ሆኖ ውድ ባለቤቴ አንቺን የሚፈልጉሽ ብዙ ወረቀቶች አሉ። አቶ ወይናታን ያፌትን መጋፈጥ ምን አይነት ከባድ ነገር እንደሆነ አሳይሃለሁ እያለ ነበረ፣ እንግዲህ መኪና ውስጥ ሆኖ እንግዲህ የዲያና እናት አሁን አሁን እያመሸ ስለሚገባ በጣም አሳስቧታልና እንግዲህ ያኛው አንድ ልጇ ደግሞ እሱን የሚከታተልላት ነበርና ከ ቤዛ ጋር ስፖርት እየሰሩ ሲያቸው ቪዲዮ ይቀርጻቸውና ወደ ቤት ይሄዳለኝ። ቤትም ሄዶ እንግዲህ እህቱን ያገኛታል። ሰላም ይላታል። ቸኮሌት ይሰጣታል። እሷም እንግዲህ ክላስ ልትገባ እንደሆነ ተናግራ ከቤት ትወጣለች። እናትም እንግዲህ ስትጠይቀው ከሴት ጋር ስፖርት እየሰራ እንዳየው ስት ሲነግራታይ ለምን ሴቷን ፎቶ አላነሳህልኝም? ትለዋለች እሱም አስፈላጊ መስሎ ስላልታየ ነው ይላትና ቪዲዮውን እንግዲህ እንዳያሳያት፣ እንዲህ ወንድሜ እንዴት አድርጌ ችግር ውስጥ ከተዋለሁ ብሎ በሀሳቡ ሲያስብ እናትም ምን ነው በሀሳቡ ሄድህ? ስትለው አይ እሺ ይላታ አለኝ አሁኑን ሂደህ ሄደህ ያችን ሴት ፎቶ አንስተህ አምጣልኝ ትለዋለች። ከዛ እንግዲህ እሺ እማዬ ሲል እናትም እንግዲህ እማዬ ትበለኝ አንተ፣ ይህን ስራ ብቻ ስራ አለኝ እንጂ ለምንድን ነው እንደዚህ የማታደርግ እያለች እንግዲህ ልጇ እንግዲህ ደጅ እያመሸ እያመሸ በመምጣቱ እያመሸ በመምጣቱና ደስተኛ አይደለችም። ይህ በዚህ እንዳለ እንግዲህ ለናታንት ደውልለት እና ዲያና ከዛ ላገኝ ስትለው እንግዲህ ስራ እንደሆነ እንደማይመቸው ይህ ነግራታል። ከዛ ስልኩን ከዘጋ በኋላ እንግዲህ ያለበት ክፍል በር እየተንኳኳ ነበረ ድራማው ያለቀው። በቀጣይ እንግዲህ የፊት ሰዎች ናታን ይይዙታል ወይስ ሌላ ሰው ነው ያንኳኳው የሚለው እናያለን። አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ።